ኢትዮጵያ በፈጣን እድገት ተስፋ ሰጪ ብትሆንም በከፍተኛ የዕዳ ቅነሳና ባለ ሁለት አሃዝ የዋጋ ግሽበት ምክንያት ተጋላጭ ናት ሲል አይኤምኤፍ አስጠንቅቋል። ኢትዮጵያ ከሰሃራ በታች ካሉ የአፍሪካ ሀገራት መካከል በፈጣን እድገት ከሚጠቀሱ ኢኮኖሚዎች አንዷ ብትሆንም፣ በቋሚነት ከፍ ባለው ባለ ሁለት አሃዝ የዋጋ ግሽበት እየተፈተነች መሆኑ ተመላክቷል። የዓለም አቀፉ የገንዘብ ተቋም የሆነው አይኤምኤፍ ያወጣው መረጃ እንደሚያመላክተው ኢትዮጵያ በዚሁ በተያዘው በጀት ዓመት ከባድ የውጭ እርዳታ ቀነሳ ከሚገጥማቸው አገራት መካከል መድባታል። አይ ኤም ኤፍ በዚህ ሳምንት ባወጣው መረጃም ኢትዮጵያ በማክሮ ኢኮኖሚ ማረጋጋትና ሪፎርም ጥረቶች እየተሻሻለች በመምጣቷ የክልሉን የኢኮኖሚ ጥንካሬ አጠናክራለች ብሏል። አገሪቱ እንደ ቡና ባሉ ቁልፍ ሸቀጦች ዋጋ መረጋጋት የተነሳም የውጭ ገቢዋን በማሳደግ ተጠቃሚ መሆኗን ነው ያረጋገጠም። የኢኮኖሚ እድገት ተስፋ ሰጪ ቢሆንም የአገር ውስጥ ፈተናዎች ግን አሳሳቢ መሆናቸው ነው አክሏል። አይ ኤም ኤፍ ኢትዮጵያ ከናይጄሪያ እና አንጎላ ጋር በመሆን የዋጋ ግሽበት እስከ 25 መጨረሻ ድረስ ባለ ሁለት አሃዝ ሆኖ እንደሚቀጥል ከሚጠበቁም ጥቂት ሀገራት መካከል መሆኗን ገልጿል። ከዚህ በላይ የውጭ ልማት እርዳታ ኦዲኤ በዓለም አቀፍ ደረጃም እየቀነሰ በመምጣቱ ኢትዮጵያ ከፍተኛ አደጋ ላይ ናት ሲል አስጠንቅቋል። በሪፖርቱ መሰረትም በ25 ዓመተ ምህረት የሚጠበቅ የእርዳታ ቅነሳም በጠቅላላዊ መንግስት ገቢ ከ10 እስከ 20 በመቶ የሚሆነውን ድርሻ ሊይዝ ይችላል ተብሏል። ይህም በተጋላጭና በግጭት የተጎዱ ሀገር ተብላ ለተመደበችው ኢትዮጵያ ለጤና፣ ለትምህርትና ለሰብአዊ እርዳታ ፕሮግራሞች ከባድ ሰብአዊ መዘዞችንም ሊያስከትል እንደሚችል ነው ተቋሙ ያስጠነቀቀው። አይኤምኤፍ ኢትዮጵያ ይህንን ፈተና ተቋቁማ የልማት ፍላጎቷን ለመሸፈን የሀገር ውስጥ ገቢ ማሰባሰብና ጠንካራ የዕዳ አስተዳደርን ማጠናከር ወሳኝ መሆኑንም አጽንኦት ሰጥቷል። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረ ገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።